ወፍራም እና የበረታች ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? እኔ እንደና ነኝ፣ አልሐምዱሊላህ። ሀገር ክፍል ሰማንያ ሰባት ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሉሊትን እጇን ቆርጠው በር ላይ ጥለዋታ ማለት ነው። እነማ እንደሆኑ እናውቃለን ማለት ነው። የሌሉትን እ ቆርጠው እጅ ላይ እንደ ጣሏት እና አፏን አፍሎ ቆርጦ ጥፍሮቿን አውርቆ በር ላይ ጥለዋታ ማለት ነው። ከዛ ማስታወሰች ነው ለቤት ስገባ ነገርን ስመላት ለመንገር ፈቃደኛ አይደለችም። ያው አስፈራርተዋታል ማለት ነው። ነገሮች ላይ ህግ ቢመለከት ይሻላል። ዝም ብለሽ እንትን ከማለም ማለት ነው በሽታ እንትን ከማለም እዚህ ጋር ደግሞ አቤላ እንትን አንድ ጠይቅ፣ የዶሮ ያቤት ጠይቅ። እስር ቤት ዶነው እስር ቤት እየገባው ሰራተኛ ሴት አውቆ ነው እንጂ እሱ እስር ቤት አልገባም። ያው ሰዎቹ እንትን ለማለት ነው እንጂ ማለት ነው፣ እስር ቤት ገባ ብለው እንትን ለማለት ነው። ከዛም በኋላ አቢላ እየቀለደበት ነበረ። አንተ የማትረባ ማና ከሆነ እየመጣ ነው ብሎ ጠየቀው ማለት ነው። ከዛ እሱ ማነኝ ደግሞ ሰው መስለህኝ ጠየቅ መጣ ነው ለኬ ሰው አደለም ማለት ነው መለሰለት። ከዛ ጥሎት ሄደ ማለት ነው። ያፊት ተናዷል ማለት ነው። ምክንያቱም መቶ፣ መታሰሩን ስለ አየው ተናዷል እና ከዛ ጺና ቤዛ እጨኸት ቤቱን እንትን አሉት እዛ ሴትዮ ናታን እየወረደ ትመጣላችሁ። ናታን እየወረደ መጣ። ከዛ ሲመጣ ሌሊት ወርቃለች ማለት ነው። ከዛ ገደቡና ወደ ቤት ገቡ። ከዛ ገኒ ደግሞ ቢኒ እሱ እንድታውን አቀለጠችው። ከዛ አረ ተረጋጊ ሞዬ እያለችው በአንድ ጊዜ መውጣቱን ስሰማ ለቅሶዋ ሀዘን ሆነባት። ከዛ ቢኒ ተረጋጊና ይህን ነገር ያረገውን ሰው ተናገሪናለሽ ብሎ ነገራት። ሉሊትም እሺ አለች እና ዘማለች። እንደዚህ አፏን አፍነው ነው የገደ እንትን ያሏት። አፏን አፍነው ነው እጇን ያውጡላት ማለት ነው እና ከዛም እያለቀሰች ሉሊት በጣም እንትንትናለች ማለት ነው። በጣም ተናደለች። የቲንትን የማይታኝ የምትለቱ ጊዜ ያው ሰው የሚሰራውን ነገር ነው የእጁ ነው የሚያገኙ ማለት ነው። በዚህ በአንቺን ጦስም ብዙ ሰዎች እንደዚህ ተሳቀዋል ማለት ነው። የቤዛ አባት ሌሎችም የሞቱት በእሱ ምክንያት ነው። ስለዚህ የእጅሽን ያገኘች ሉሊት ማለት ነው። ገና እጅሽን ሳይሆን አንቺን መጥቶ ነበር

እያጎረሰች ያለው ማለት ነው። እንደነች ታማ የለ እጇ ተቆርጦ የለ በጣም ታርማለች። ከዛ ቤዛ ማን ነው እንደዚህ ያደረገች እያለች እየጠየቀች ያለው ያው ግን ውሌት ልነግራት አልቻለችም ማለት ነው። ያ ሴት ከእስር ቤት ወጥቶ ስትመለስ ኤፍራታን ቤት አላገኛትም። ኤፍራታ የት ዳ ነው ብሎ እያሰበ ነበረ። እሱ አግኖታ ነበረ። ከቤዛ ጋር ደውላ ብሩን ማን እንዳላከላት እያጣራች ነበር። የደወለ ስጠይቃት አይ እኔ አላረኩትም እኔ አላኩልሽም እያለች ከእነዚህ ጋር በጣም አዝናለች። ምክንያቱም የታሰረው ሰውዬ ስለተፈታ ማለት ነው። እና ግን እያትዘኝ ማለት ነው። እሱም አንድ ቀን ሄጁን ያገኛል ደግሞ ልጅሽን አንደኛውን ገደለብሽ ያለብሽ እንጂ ገኒ ማለት ነው። በጣም ያሳዝናል። ያፌትን መሳፈጥ እንግዲህ እንደዚህ ነው የሚያደርገው። ኤፉንም ባልገደላት ብላችሁ አፈሩም፣ ኤፉን እንኳን አይገላትም። ምክንያቱም የድራማው አንድ አካል ስለሆነች ኤፉ አትገደልም ማለት ነውና ያው ለኤፍራታ ብሩን የላክን ለማን ነው ለምንድን ነው ሲጠይቋትም፣ ያው እሷ ግን የገን እንዲህ እኔ ለመማር ፈልጋ ነው ከዛ ዳጊ ለዳጊ የሆነት ክስ ደረሰው። ወንድም ተገልሏል ብለው እንትናን የነገረው አቤላ ማለት ዋ ከዛ ለጽደወለና ጽዬ ያኮቴን ኮ ገደሉት ብሎ ሲነግራት ጺም አቆመችበት ነው የወደቀችው። ከዛ ቤዛ ተቀበለችና ቤዛ ውስጥ ተቀበላት እንደዛው።